የአፍሪካ እግር ኳስ ኮንፌዴሬሽን መስራች ከሆኑት አራት ሀገራት አንዷ ብትሆንም በአፓርታይድ መድሎ ምክንያት በአፍሪካ ዋንጫ ከመሳተፍ ለዘመናት የታገደችው ሀገር ምስጋና ለነጻነት ታጋዩ ኔልሰን ማንዴላ ይግባና እንግሊዝ ላደረሰችባት በደል መፍትሄ ባገኘች ማግስት አፍሪካ ዋንጫ ላይ ከመሳተፍ ባለፈ አዘጋጅ እንድትሆን ተመረጠች። እንደ አውሮፓውያኑ የዘመን አቆጣጠር ከ1948 እስከ 1994 በዘር መድሎ ሽኩቻዎች ውስጥ የቆየችው ሀገር ነጻ መሆኗ በተረጋገጠ በሁለተኛው ዓመት በእንኳን ደሳለሽ መልክ ሀያኛውን የአፍሪካ ዋንጫ ታስተናግድ ዘንድ ፍቃድ አገኘች። በአህጉሪቱ ትልቅ በሆነው የእግር ኳስ ውድድር አስተናጋጅነትን ከተሳትፎ ጋር የተሸለመችው ሀገር ያለፉት ዓመታት ተሳትፎ ጥሟን ለመወጣት በሚመስል መልኩ ማራኪ ቡድንን ከድንቅ ተጫዋቾች ጋር ይዛ ብቅ አለች። በምድብ ጨዋታ ካሜሩንን በማሸነፍ አህዱ ብላ ያጀመረችው ጉዞ አንጎላን በመርታት ከምድብ ማለፏን የምታረጋግጥበትን ውጤት አስገኘላት። ምንም እንኳን በምድቡ ሶስተኛ ጨዋታ በግብፅ ብትረታም በሩብ ፍጻሜው አልጄሪያን፣ በግማሽ ፍጻሜው ጋናን ጥላ ለፍጻሜ ጨዋታ በቃች። በአራት ከተሞቿ በሚገኙ አራት ስታዲየሞች ውድድሩን ያዘጋጀችው ሀገር በመጀመሪያ ተሳትፏ የመጀመሪያ ዋንጫዋን ለማሳካት ሰሜን አፍሪካዊቷን ሀገር ቱኒዚያን በጆሃንስበርግ ስታዲየም ላይ ገጠመች። የአፓርታይድ መድሎ ከሌሎች ሀገራት ዘጌታ ውድድሩን እንድትቀላቀል ያስገደዳት ሀገር ህዝቧ ለክብሩ አይደለም ለተሳትፎ በናፈቀው ውድድር ላይ ዋንጫውን ከፍ አድርጋ ለማንሳት ዘጠና ደቂቃዎች ብቻ ቀርቷታል። ኮከቦቿም ቢሆኑ የህዝቡን ምኞት ይረዳሉ። ነፃነት የአዘጋጅነት እድልና ተሳትፎ ላይ የዋንጫ ክብር ሲጨመር የሚሰጠውን ስሜት መገመት አያዳግትም። እምነት የተጣለባቸው የሀገራቸው የቁርጥ ቀን ልጆች የተጣለባቸውን እምነት ሳያጓድሉ ቱኒዚያን በመርታት የክብሩ የክብሩ ባለቤት ሆኑም። የትኛው ሀገር ይህንን ሁሉ ባንዲ ማሳካት ይችላል? የትኛውስ መሪ በኔልሰን ማንዴላ ልክ በፈተና ጸንቶ ይህንን ለማየት ይታደላል? የትኛው ሀገር ዜጎችስ ከጨለማ ኑሮ ማግስት ጮቤ የሚያስረግጥ ሀሴት ይጎናጸፋሉ? ማንስ በእነዚህ ተጫዋቾች ልክ ደረቱን ነፍቶ መሄድስ ይቻለዋል? ደቡብ አፍሪካ 1994 ከአፓርታይድ መድሏ አገዛዝ ነጻ ሆነች። የ1996ቱን አፍሪካ ዋንጫን እንድታስተናግድም ታጨች። የመጀመሪያ ተሳትፏን ባዘጋጅነቷ ምክንያት አገኘችም። በዚያው በመጀመሪያው የአፍሪካ ዋንጫ ተሳትፏ የአፍሪካ ዋንጫውን ከፍ አርጋ በማንሳት ታሪክም ሰራች። አንደኛውን አፍሪካ ዋንጫ 1998 በቡርኪና ፋሶ ምድር ሲደረግ ከሁለት ዓመታት በፊት ባሳካችው የመጀመሪያ ተሳትፏና የመጀመሪያዋ ድል እርካታ የተሰማት የማትመስለው ሀገር በሁለተኛ ተሳትፏም ማስደነቁን ቀጥላለች። በቶማስ አንካራ ሀገር በተደረገ ውድድር ፍጻሜ ድረስ የተጓዘችው ሀገር በፍጻሜ ጨዋታው በሃያሏ ግብጽ ተረታች ምንም እንኳን በዚህኛው መድረክ በለስ ባይቀናትም በዚያው ዓመት መጨረሻ ፈረንሳይ ላይ ለሚደረገው ዓለም ዋንጫ ተሳትፎ እድል የሚያስገኝላትን ትኬት ቆርጣ ሌላ ታሪክ ሰራች በዘጠና ስምንቱ ዓለም ዋንጫ በምድብ አንድ ካዘጋጀው ፈረንሳይ ከዴንማርክና ከሳውዲ አረቢያ ጋር የተደለደለችው ሀገር በመክፈቻ ጨዋታው በፈረንሳይ ተሸንፋ ከዴንማርክና ሳውዲ አረቢያ ጋር ነጥብ መጋራት ቢችልም በሁለት ነጥብ ምድቧን በሶስተኝነት በማጠናቀቋ ወደ ቀጣይ ዙር ማለፍሳችልም ቀረች ለአራት አስርት ዓመታት ገደማ ከታዛቢነት ያለፈ ነገር ለማድረግ እድል ያልነበራት ሀገር በአጭር ጊዜ የእግር ኳስ ሳትፏ አንድ የዓለም ዋንጫን ሁለት የአፍሪካ ዋንጫ ላይ ከመገኘቷ ባለፈም በአንደኛው ሻምፒዮን ስትሆን፣ በሌላኛው የዋንጫ ተፋላሚ ነበረች። በዚህ የረኩ የማይመስሉት የዚያን ጭቁን ሀገር ተወካዮች በየሁለት ዓመቱ በሚደረገው የአፍሪካ ዋንጫ ተፋላሚ መሆናቸውን ቀጥለዋል። መሳተፍ ብቻ አይደለም ጠንካራ ቡድንም ይዘው ወደ ውድድሮቹ ያምራሉ። በፈረንጆቹ ሁለት ሺህ ጋናና ናይጄሪያ በጣምራ ባዘጋጁት አፍሪካ ዋንጫ ጉዞአቸውን በአዘጋጇ ናይጄሪያ ጉዞአቸው በአዘጋጁዋ ናይጄሪያ ቢገታም በዓለም ዋንጫ ማጣሪያ ከገጠሙት ሀገሮች በላይ ሆና ለተከታታይ ሁለተኛ ጊዜ የተሳትፎ ድል የሚያስገኝላትን ትኬት ቆርጣለች። አፍሪካዊቷ ሀገር ኮሪያን ጃፓን ኮሪያና ጃፓን ባዘጋጁት በዚህ ዓለም ዋንጫ ከስፔን ፓራጓይና፣ ከስሎቫኒያ ጋር በመደብ ሁለት ተደልደለች በምድብ ሁለት ተደለደለች ከፓራጓይ ነጥብ ተጋርታ ስሎቬኒያን በመርታት በስፔን ባስቆጪ ሁኔታ ተሸነፈችው ሀገር ምንም እንኳን አራት ነጥቦችን ሰብስባ ከፓራጓይ ጋር በነጥብ ሆነ በንጹህ የግብ ክፍያ ብትስተካከልም ብዙ ባገባ በሚለው ህግ፣ ፓራጓይ ተበልጣ በሚያሳዝን ሁኔታ ከዓለም ዋንጫው ውጭ ሆነች። ከ996 የአፍሪካ ዋንጫ አንስቶ እስከ 2002 ዓለም ዋንጫ እግር ኳስ ወዳዱን ቤተሰብ ማስደመም የቻለው ሀገር ከ2002 በኋላ ያገጠማት ግን ከአጀማመሯ በተቃራኒ ነበር። ከ2002 እስከ 2006 ባሉት ዓመታት ቤተሶሞ ሶማኒን ጨምሮ አምስት አሰልጣኞችን በብሔራዊ ቡድኗ ያፈራረቀችው ሀገር የወርቃማ ትውልዷን መጨረሻ ላይ የደረሰች መሰለም። በ2004 የቱኒዚያ አፍሪካ ዋንጫ ምድቧን ሦስተኛ ሆና በማጠናቀቅ ከውድድሩ ተሰናበተች። የባስ ብሎ 2006 ግብጽ ላይ በተደረገው አፍሪካ ዋንጫ የምድቧ ውራ ሆና ከመጨረሷ ባለፈም ሶስቱንም ጨዋታ ተሸንፋ ምንም ግብ ሳታስቆጥር ተመለሰች። 2010 2010 ዓለም ዋንጫን አስተናግዳን በብዙ ከፍታና ዝቅታ ውስጥ ያለፈችው ሀገር በዚያ ወርቃማ ዘመኗ ላይ የነበሩ እንደ ማካርቲ፣ ባርትሌት፣ ቶቪ፣ ማሲንጋና ራዴቤ አይነት ማራኪት ተጫዋቾችን አሁንም ድረስ ትናፍቃለች። ዛሬ ላይ ምስጋና ለሀገሪቱ እግር ኳስ የበላይ ሰው ፓትሪስ ሙሴ ፔግባና ዳግማ አንሰራራት የጀመረ ይመስላል። በአፍሪካ ዋንጫው የነበራት ጠንካራ ቡድን የሚታወስ ሲሆን ለዓለም ዋንጫ ተሳታፊ ለመሆን ደግሞ ሶስት ነጥብ ቢቀነስባትም ከመሪዋ ቤኒን ጋር ነጥብ ተጋርታ ናይጄሪያ የምታክል ትልቅ አገር ካለችበት ምድብ የመሳተፍ እድሏን አስፍታለች። እኛም ለዛሬ የነበረን ቆይታ በዚህ ያበቃም።